ከማቴዎስ ልጀምር ምዕራፍ አራት ከቁጥር አንድ ጀምሮ እናንበቦስ። ከዚያም ወዲህ ኢየሱስም ከዲያብሎስ ይፈተን ዘንድ በመንፈስ ወደ ምድረ በዳ ወሰደው። አርባ ቀንና አርባ ሌሊት ከጦሙ በኋላ ተራበ። ፈታኙም ቀርቦ የእግዚአብሔር ልጅ ከሆን፣ እነዚህ ድንጋዮችን እንጀራ እንዲሆኑ በል አለው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለ። ከዚያም በኋላ ዳቢሎስም ወደ ቅድስቱ ከተማ ወሰደና እርሱም በመቅደስ ጫፍ ላይ አቆመው። መላእክቱን ስለ አንተ እግርህን በድንጋይ ከቶ እንዳይሰናከል በእጃቸው ያነሳል ተብሎ ተጽፏልና የእግዚአብሔር ልጅ ከሆንክ ወደ ታች ራስህን ወርውር አለው። ኢየሱስም ጌታ አምላክህን አትፈታተነው ተብሎ ደግሞ ተጽፏል አለው። ደግሞም ዳቢሎስም እጅግ ረጅም ወደ ሆነው ተራራ ወሰደው። ይቺ ወሰደው የሚለው ሦስተኛ ነው አይደል? ወሰደው ወሰደው ይላል ሦስት ጊዜ ኢየሱስም ጌታ አምላክን አትፈታተን ተብሎ ተጽፏል አለው። ደግሞም ዳብሎስም እጅግ ወደ ረጅም ወደ ሆነው ተራራ ወሰደው፣ የዓለምን መንግስታትን ሁሉ ክብራቸውን አሳየው። እዚህ ላይ ምን ይላል? አዲሱ መደበኛው ላይ በቅስፈት ይለዋል። የዓለምን ነገስታትን ክብር በቅስፈት አሳየው ይላል። ቁጥር 9 ወድቀ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ያን ጊዜ ኢየሱስም ሂድ አንተ ሰይጣን፣ ለጌታ ለአምላክህ ስገድ፣ እርሱም ብቻ አምልክ ተብሎ ተጽፏል አለ። እሲ ተብሎ ተጽፏል ቁጥር አስራ አንድ መልእክታችሁ ያን ጊዜ ዲያብሎስም

ተው ኖሆ፣ መልአክትም ቀርቦ ያገለግሉት ነበረ። ቀና ብላችሁን ስሙ ነበረ ምኖች መልአክቶች ምን ብሎ ቀርቦ ላገለግሉት ጀመሩ ይላል። እስኪ አጠገባችሁ ያለውን ሰው የመልአክት አገልግሎት ዛሬ ታ ያለ በሉት። ኢየሱስ ማን ነው? እዚህ አሁን ያነበብኩላችሁ ክፍል ላይ ጌታችን ኢየሱስ ክርስቶስ አርባ ቀንና አርባ ሌሊት ከጦመ ከጦመ በኋላ ይላል አይደል፣ ወደ ምድረ በዳ በመንፈስ ተመርቶ ምን አለ ሄደ ይላል። ከዛ ፈታኙ ወደ እሱ ቀረበ ይላል። በደንብ ስሙ፣ ፈታኙ ወደ እሱ ቀረበ ይፈትኖ ጀመረ ይላል። አንተ የእግዚአብሔር ልጅ ከሆንክ ይህንን ድንጋይ እንደ እንጀራ እንዲሆን በል እስኪ ተናገር አለ። በደንብ ስሙ፣ በደንብ ስሙ፣ ብዙዎቻችን ዛሬ ከዚህ ቤት ጨርሰን ትተን ጥለን የምንወጣ የሆነ ፈተና አለ። ንገሮ ከጎን ያለውን ጨርሰ ጥለህ ትተ የምትወጣው ነገር አለ። ተንቢበት ጨርሰ ትተ በሉት ጥለህ የምትወጣው አንድ ፈተና አለ። የሆነ ሰው እግር በእግር ሰይጣን እየተከተለው ያደከመው፣ በብዙ ፈተና ያደከማቸው ጌታ ምስክሬ ከዚህ ፕሮግራም በኋላ አይከተላል። እጃችሁ ከፍ አድርጉና አይከተለኝም በል ሴጣን። ጌታችን ኢየሱስ አርባ ቀንና አርባ ሌሊት ኃይልን ለመቀበል ጾሞ ነበር። የሚገርማችሁ ነገር አርባ ሌሊት አርባ ቀን ውሃ አልጠጣም፣ ምግብ አልበላም። ፈታኙ ቀረበና እንደዚያ አለ። በጉድለቱ በክፍተቱ መጣና እንደዚያ፣ አንተ የእግዚአብሔር ልጅ ከሆንክ እጅ ላይ ያለውን ይህንን የምትነካካውን ድንጋይ ወደ ምን ቀይረውን ወደ እንጀራ ቀይሮና ብላል። ምን ሊለው ነው? ሰይጣን የፈለገው ሊፈትኖ ፈለገ ይላል እዚህ ቤት ውስጥ ካንድ ፈተና ወደ ሌላ ፈተና እያሸጋገረ ሰይጣን ሕይወታችሁን ዲስትሮይ ያደርግ ያለ ጌታ ምስክሬ ነው የምላችሁ። የፈተናውን ክፍል ጨርሳችኋል። ከጎናችሁ ያለውን ሰው ንገሩ። የፈተናውን ክፍል ጨርሰሃል በለው። እጃችሁ ከፍ አድርጎና ጨርሻለሁ በለው። በዚህ ዓለም ከፀሐይ በታች የማያልቅ ፈተና የለም። እውነት ውሸት ሁሉም ነገር ያልቃል፣ ሁሉም ነገር ያልፋል። እውነት ውሸት ከፀሐይ በታች ያለው ሁሉ አይደለ ያለ ጠቢቡ ሰለሞን ምን ይላላል? አለ በቃ አዲስ ነገር የለም። ሁሉም ያልፋል ማለት እውነት ውሸት 2016 አልፎ 2010 ከዛ ይሄ አልፎ በቃ ያልፋል። ማያልፍ ነገር የለም። እየተከተለው ጌታችንን ኢየሱስ ክርስቶስን እየተከተለው ሰይጣን ሊፈትኖ ጀመረ ይላል ለምንድነው ሊፈትኖ የፈለገው ካላችሁ ኢየሱስ ወደ ምድር የመጣበት አንድ አላማ ነው ከአብ ተልኮ የመጣው ትልቅ ፐርፐዝ ነው ያንን ይዞ የመጣውን አላማ ከእጁ ሊያስጥለው ስለፈለገ አላማው ጋር እንዳይደርስ ግቡ ጋር እንዳይደርስ የተለያየን ፈተና በተለያየ ቦታ አቀረበለት በተለያየ በአንድ ስፍራ አይደለም በተለያየ ስፍራ ፈተናውን አቀረበለት ይላል ኢየሱስን ባቀረበው ፈተና ሰይጣን ግን ሊያሸንፈው አልቻለም። ኢየሱስ በፈተናው ካልተሸነፈ እኔና እናንተም አንሸነፍም። ኢየሱስ ካልተሸነፈ በሉስ እኔም አልሸነፍም። እውነት ውሸት እና የሚገርማችሁ ነገር ለውጥ ቀይር ሲል ኢየሱስ ሄደና ከዘዳግም መሰለኝ አይደል፣ ቃል አወጣለት። ምን የሚል ቃል ያወጣለት? ሰው በእንጀራ ብቻ ምዕራፍ ስምንት ዘዳግም ምዕራፍ ስምንትን አወጣለት ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። ተብሎ ተጽፏል። ኢየሱስ እያወጣ በስናይፐር እየመታው ተብሎ ተጽፏል። አቤት አቤት! ከዛ ሰይጣን ሌላ ሲቹዌሽን፣ ሌላ ቦታ፣ ሌላ ስፍራ መረጠና ድጋሚም ወሰደው ይላል። ሁለተኛው ፈተና ወደ ኢየሩሳሌም ቅድስት ከተማ ላይ ወሰደው ይላል። እሱን ኢየሱስን በመቅደስ ጫፍ ላይ አቆመውና አንድ ትእዛዝ አዘዘ። አንተ የእግዚአብሔር ልጅ አይደል? አዎ። አሁንም ጥቅስ አመጣለት። አንተ የእግዚአብሔር ልጅ አይደል? አዎ። እስኪ ከዚህ መቅደስ ራስህን ምን አርግ? ወርውር! ወይም ፈጥፍጠ ነው ጌታ ኢየሱስ አሁንም ያመጣለትን ቃል እዩ፣ ያመጣለትን ቃል እዩ። አምላክህን እግዚአብሔርን ምን አታርገው? አትፈታተነው ተብሎ ተጽፏል በሚለው ሁለተኛውን ፈተና አለፈው ወይም ጨረሰልን ሶስተኛው ፈተና፣ ሶስተኛው ፈተና ዳቢሎስም እጅግ ረጅም ወደ ሆነ ወደ ረጅም ተራራ ይዞ ተወጣ ይላል። የዓለምን መንግሥታትና ክብራቸውን፣ ዝናቸውን፣ ሀብታቸውን በቅስፈት አሳየው ይላል። በቅስፈት አሳየውና ምን እንዳለ ታውቃለህ? ወርቀ ብትሰግድል፣ ለኔ ብትንበረከቅ ይህን ሁሉ ሰጠ የራሱ የፈጠረውን ኢየሱስ ራሱ የፈጠረውን በእጁ የተሰራው መልሼ እሰጥሃለሁ ይለዋል። ማ ሰይጣን ከዛ ኢየሱስ ወዳው ነው ምንድን ነው ያለ? ለአምላክ ለእግዚአብሔር ብቻ ሲገድ እሱን ብቻ አምልክ ተብሎ፣ ሶስት ለዜሮ ሰይጣን ተሸለ። እንደዚህ የገባችሁበት እየገባ እየተከታተላችሁ አዳዲስ ፈተና እያቀረበ ከዳር እንዳትደርሱ ከተነገራችሁ እንዳትደርሱ እግዚአብሔር ካሳያችሁ እግዚአብሔር ሌሊት መጥቶ ካወራችሁ ሰፈር እንዳትደርሱ፣ የፈተናውን መልክና ከለር እየቀየረ የሚፈትናችሁ ፈተና ዛሬ ይለያቸዋል እ ከጎናችሁ ያለውን ሰው ትቶ ይሄዳል። በሉ ይሄ ትንቢት ነው። ትቶ ይሄዳል በለ። ከልጅነትሽ ጀምሮ እላይሽ ላይ የተቀመጠ ጂፕላስ ፎርቲን የሰራ ፈተና መከራ ው አንዳንድ ሰው አሪፍ ልብስ ለብሷል ግን አሪፍ ፈተና ውስጥ ነው ያለው። ይሄ ብዙዎቻችን እዚህ ውስጥ ያለን፣ መቼ ነው ይህንን ፈተና ምጨርሰው የሚለዋል፣ መቼ ነው ከዚህ ፈተና ጋር የምላቀቀው የሚለዋል። አንዳንዱ በቤተሰብ ፈተና፣ አንዳንዱ በበሽታ፣ አንዳንዱ በኃጢያት፣ አንዳንዱ በኑሮ ውድነት በፋይናንስ በፋይናንሽ ፕሮብሌም ብዙ አይነት ከብዙ አይነት ቦታ እንደመጣን፣ ከተለያየ ሰፈር እንደመጣን የተለያየ ፈተና ሴጣን ሰጥቶን እያሸን የመጣችሁ እያሻችሁ የመጣችሁ እመኑኝ፣ ዛሬ ከነገ፣ ከዚህ ፕሮግራም በኋላ ፈተናውን ጨርሳችሁ ትወጣላችሁ። እስቲ ከጎናችሁ ያለውን ሰው ሰልፉን ጨርሰህ ትወጣለህ በለው። ድገምና በለኝ እስቲ፣ ውጊያውን ጨርሰህ ትወጣለህ በለው። እጅሽ ከፍ አድርጉና ፈተናውን ጨርሼ እወጣለሁ በለኝ። ሁለተኛ ሳሙኤል ምዕራፍ ሶስት ላይ በዳዊት ቤትና በሳኦል ቤት ውስጥ ይላል ለረጅም ዘመን ጦርነት ነበር ይላል። ጦርነቱ ለምንድን ነው ስትለኝ፣ ሳኦል ዳዊት ወደ ንግሥናው እንዳይመጣ አሳዶ መግደል ነው። እግር በእግር እየተከተለ የማይኖር መኖር የማይገባ ኑሮ እንዲኖር ሳኦል ዳዊትን እንዳደረገ መጽሐፍ ቅዱሳችን ያስተምረናል። በጥሻ ውስጥ ይመላለስ ነበር። ንጉሥ ተብሎ ተቀብቶ እዚህ ቤት ውስጥ እግዚአብሔር የተናገራችሁ ሳይሆን በተቃራኒ መንገድ ሕይወታችሁ ውስጥ ፈተና የበዛባችሁ፣ ውጊያ የበዛባችሁ፣ እመኑኝ ከዚህ መጋቢት ወር በኋላ ውጊያው ከናንተ ጋር አይሻገር። እጃችሁ ከፋርጉና ከኔ ጋር አይቀጥልም በሉ። እጅ ከፋርግና ከኔ ጋር አይቆይም በለኝ። ዛሬ ጸልይላችኋለሁ። ወጣው ስትሉ የሚያወርዳችሁ ተለየው ስትሉ መጥቶ የሚጣበቃችሁ የትኛም ፈተና የትኛም ውጊያ የትኛም ማዕበል ከዙሪያችሁ ላይ የተበተነ ይሁን። እጅ ከፍ አድርግና ይመታል በለኛል። ምታስ ይመታል በለኝ። ከጎናችሁ ያለውን ሰው ዛሬ ማታ ትቶ ይሄዳል በለኝ። እስቲ እንደዚህ እስቲ እንዲመቻችሁ ዛሬ ማታ በሉስ አካውንቴን በል እንጂ አካውንቴን፣ በረከቴን፣ ቤተሰቤን፣ ጤንነቴን፣ የኔን ነገር ሁሉንም ትቶ ይሄዳል። እጅ ከፍ አርጋና ትቶ ይሄዳል። እጃችሁ ከፍ አርጋና ትቶኝ ይሄዳል። ምን አይነት መንፈስ እንደሆነ፣ ጨቅጫቃ መንፈስ፣ ጨቅጫቃ መንፈስ የገባህበት እየገባ የሚጨቀጭቅህ መንፈስ የሚረብሽህ መንፈስ አለ። ሊበቀለን የሚከታተለን መንፈስ። ኢየሱስ የሚለው የስሙ ጉልበት አደገኛ ነው። ወንድም አደገኛ ሰዓት ላይ ስሙን ጥሪ ሲል ካላመለጽ ካልከበርሽ ዛሬ ቤታችሁ ነጻ ይወጣል። ትዳራችሁ ነጻ ይወጣል። አሜን። ይወታችሁ ነፃ ይወጣል። አሜን። እስኪ ሁለት እጃችሁን አንሱና ጨርሼ ወጣ አለባለሁ ሦስት ጊዜ አን ጨርሼ ወጣለሁ። ሁለች የመጨረሻ ቁጥሯ ዘጠኝ ላ አብ ቁጥር ዘጠኝ ላ ምንድነ ያን ጊዜ ኢየሱስ ሂድ፣ አንተ ሰይጣን፣ ለጌታ ለአምላክ ስገድ፣ እርሱም ብቻ አምልክ ተብሎ ተጽፏል አለው። ያን ጊዜ ዲያብሎስም ተወው፣ እነሆ መላእክት ቀርበው ያገለግሉት ነበር። ሁለት ነገር ዲያብሎስ ምን አናረ እስከሆነ ድረስ ነው የተፈቀደለት፣ እንዲከተል እስከሆነ ድረስ ዘመንን ሙሉ እንዲከተል እግዚአብሔር አይፈቅድም። እውነት ውሸት? እስ ያጠገባችሁ ዘመንን ሙሉ እንዲከተል አልተፈቀደለትም። እውነቱ ውሸት? ይኸው ዛሬ ይኸው 30 አመት 40 አመት ተከተለኝ እያልከ የመጣው ነገር ካለ ዛሬ እንሸኘዋለን። ቤተሰብን እኔ ምን ልበላችሁ ጤናችሁን፣ ህይወታችሁን አገልግሎታችሁ እየተከተለ ያደከማችሁ መንፈስ ዛሬ ይመታል። እስ እጃችሁ ከፍ አድርጉና ተመትቷል በላይ በደንብ ስም ሁለቷ ነገር ትቶት ይሄ ቃል በደንብ ያዙ። አሁን ዛሬ ግቡና ከዚህ ፕሮግራም በኋላ ስትሄዱ እንዲብላችሁ ብላችሁ ጸል ህይወቴን ትቶ ጤናዬን ትቶ አገልግሎቴን ትቶ ስራዬን ትቶ ፋይናንሴን ትቶ ምንድን ነው? ጥረህ የምትፈልገውን ነገር ትዳሬን ልጆቼን ትቶ ቤተሰብ እናቴን አባቴን ትቶ እ ወንድሜን ትቶ እህቴን ትቶ ትቶ ትቶ የሚለው ቃል ቀላል እንዳይመስል። ትቶ ሄደ የሚለው ቃል ቀላል አይደል። እየሰማችሁ ነው። አንድ ጸሎት ትጸልይላችኋል። ዳቢሎስና ክፉ ሰው ትቷችሁ ይሄድ፣ አሜን። መታርግና ዳቢሎስም ክፉም ሰው ትቶ ይሄድ አልበል፣ አሜን። እውነቱ ውሸት ክፉ ሰዎች ማይጠቅሟችሁ ሰዎች፣ ጊዜያችሁን የሚበሉ፣ ጉልበታችሁን የሚበሉ፣ በሃሜት ያስቸገሯችሁ፣ በወሬ ያስቸገሯችሁ፣ በቃ እኔ አጣላዋችሁ፣ ዛሬ ትቷችሁ ይሄዳል። ሳራ አጋርን ሸኛት፣ ከዚህ ቤት ትታትውጣ ብሎ እንደ ሸኘቻት ጌታ፣ ከዚህ ሳትወጡ ቤት ሳትደርሱ አንድ ነገር እናገራለሁ፣ ማይመጥናችሁ ነገር ትቷችሁ ይሄዳል። እያያችሁ ራሳችሁን እያያችሁ፣ ምንድን ነው ስኳር ካለ ትቶኝ፣ በሽታ ካለ ትቶኝ፣ የሆነ የሆነ ስንፍና ካለ ትቶኝ። ተዘጋጅታችኋል። የግብፅ መንፈስ ካለ ትቶኝ፣ የሚያዘገየኝ ነገር ካለ ትቶኝ፣ የሚከታተለኝ ነገር ካለ ትቶኝ፣ የሚጫጫነኝ ነገር ካለ ትቶኝ። እስ እጃችሁ ከፍ አድርጉና ጥሎኝ ይሄድ አልበል። እንደ እግዚአብሔር ነቢይ ልጸልይ፣ እጅ ስጠኝ፣ ቀኝ እጅ ዘርጋ ዛሬ በርህን የዘጋ ብሌሲንግህን ያዘ ጤንነትሽን ያዘ ደምሽ ውስጥ የተቀመጠ ቤትሽ ደጃፍ ላይ ቆሞ የጨፈረብሽ አንገት ያስደፋ እንዳትጸልይ የከለከለ ያደከመ በኢየሱስም ወገቡ ይሰበር። መንገድህን ትቶ ይሂድ። ምንጭህን ትቶ ይሂድ። እስቲ ሦስት ጊዜ ትቶኝ ይሄዳል በለ። ሁለት የመጨረሻ አብርሃም ሎጥን ጠራው። ና ና ና አለ። አሁን እናንተ መለያየት አለብን። አንተ ቀኙን ከወሰድክ እኔ ግራን ነው ወስዳለሁ። አንተ ቀኙን ከወሰድክ እኔ ግራን ነው ወስዳለሁ። እኔ ደግሞ ቀኙን ወስጄ አንተ ግራ ተወል፣ እንለያያል። ከዛ ተለያዩ። እግዚአብሔር ጸብ ፈጠረን። ከዛ ይሄኛው ወደ ለም ወደ ሶዶምና ጎሞራ ሄደ፣ ይሄኛው ወደ ምድረ በዳ መርቶ ተለያዩ ይላል። ትቶት ሄደላ። የምንም የምናም የአጎት ልጅ ብትሆንም ዘመድም ስጋም ብትሆን ትተኝ ትሄዳለህ። እየሰማኝ ነው? ከዚህ ሰዓት ጀምሮ በአካል ይሁን በስልክ የሚጨቀጭቃችሁ ነገር ትቷችሁ ይሄዳል። ባለ እዳ በለኝ ገንዘብ ምናምን መልስ ምናምን እያለ የሆነ የሆነ ነገር አረ እኔ ይሄ ማውራው ቃል ማለት ብዙ ሰው ደሊቨርድ እየሆነን አሁን እዚህ ጉባኤ ብዙ ሰው እጃችሁ ዘርጉና በፍጹም ትቶኝ ይሄዳል።